በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለመስከረም በዛቲ ለተዝካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም ሃያ አንድ በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጎልናልና እርሷም ስለ እኛ ሁልጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን እግዚአብሔር ክብር ምስጋና ይሆን። በረከቷም ከእኛ ጋር አይኑር ለዘላለሙ አሜን። ሰላም ለኪ ዘደለወኪ ትንበሪ በይማን ንጉስ ፈጣሪ ማርያም ንግስ ዘይትሰኣሪ እድዋነ ዚኣነ በመስቀል አግርሪ ወበመስቀል ካይበ አውደነ ህፅሪ በዛቲ ለትኮኑ ሰማይተ ቅዱስ ቆጵርያኖስ ወይ ወስቴና ድንግል በዚችም ቀን ቅዱስ ቆጵርያኖስና ድንግሊቱ የወስቴና በሰማይትነት አረፉም። ይህም ቅዱስ ቆጵሪያኖስ አስቀድሞ ከሃዲና ስራየኛ ነበር። እርሱም ለሥራየኞች ሁሉ አለቃቸው ነው። በሥራውም ሥራ ከመመካቱ ብዛት የተነሳ በሥራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ አገር ሄደም። ቆጵሪያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከአገር ታላላቆች ተወላጅ የሆነ አንድ ጎልማሳ ነበረም። እርሱም ለሐይዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያንም በምትሄድ ጊዜ እያያት በእሷ ፍቅር ልቡ እንደ ሳት ተቃጠለም። በምንም በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በሥራ ይስራ አልሆነለትም። የቆጵሪያኖስም ወሬው በተሰማ ጊዜ እርሱ ከስራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና፣ ያም ጎልማሳ ድንግል ዮስቴናን የተመኛት ወደ ቆጵሪያኖስ ሂዶ በልቡ ያለውን ጉዳዩን ድንግሊቱን የዮስቴናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵሪያኖስም እኔ የልብህን ፍላጎት እፈጽምልሃለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ የዮስቴናን ወደ እርሱ ያመጧት ዘንድ በሥራዩ የአጋንንትን ሰራዊት ወደ እርሷ አላክም እነዚያም አጋንንት ወደ እርሷ በቀረበው ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉም። ቆጵሪያኖስም ሁሉንም አጋንንት ጠርቶ ድንግሊቱን የዮስቴናን ካላመጣችሁልኝ፣ እኔ ከእናንተ ተለይቼ ክርስቲያን እሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቴና አምሳል ተመስሎ ለቆጵሪያኖስ እንዲታየው አደረገም። ሰይጣኑም አለቃው እንዳዘዘው እንዲሁ አድርጎ ተዘጋጀ። እነሆ አሁን የዮስቴናን መምጣት ለቆጵሪያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ ራ የተመሰለውንም ምትሃት ባየ ጊዜ የሴቶችም መቤት የወስቴና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያን ጊዜ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነም። በዚያም ጊዜ ሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵሪያኖስ አወቀ አስተዋልም። በልቡም እንዲህ አለ። ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆኑ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቱን አቃጠለም። ከዚህም በኋላ ወደ አንጾኪያ ሊቀ ጳጳሳት ሂዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰም። ከጥቂት ቀኖችም በኋላ ዲቁና ሾመው፣ ዳግመኛም ቅስና ሾመው። በትሩፋት ስራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣ ግና ለምትባል ሀገር ኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቴናን ወስዶ ለደናግል ገዳምም መምኔት አደረጋት። በቅርጣግናም የቅዱሳን አንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ከሃዲው ንጉሥ ዳኪዎ ስለ እነርሱ ሰማ። ወደ እርሱም ማስቀረባቸውና የክብር ባለቤት ክርስቶስን ክድብለ ጣዖቶቹ እንዲሰግዱ አዘዛቸው። ትዛዙንም ባልሰሙ ጊዜ ታላቅ ሥቃይን አሰቃያቸው። ብዙ ሥቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስቴናን የሦስት ወንዶችንም ራሳቸውን አስቆረጠም። የሰማይትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቆጵሪያኖስ ሰማይተ ኢየሱስ ፊየማ በጤገነ እሳቱ ዩ አባላትዩ ዘሃማ ምስለ ሰለስቱ ዕደው ዘተሳተፍዎ ጻማ ወሰላም ለዮስቴና በሃበ ጸቡኡ ስማ ከመንተጢስ ተዘርወ መስቴማ ወበዛቲ ለተዝካረ ረፍቱ ለጢባሬዎስ አሃዱ ሐዋርያ አሃዱም ሰብአ ወክሌቱ አርዴት በዚችም ቀን ከሰባ ሁለቱ አርዴት የአንዱ ሐዋርያ የጢባሬዎስ የረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለጢባሬዎስን ምስለ ሰባ ወክሌቱ አርዴት እግዚ በለ ተረፍት ከ ዮም ብሔረ ተርላ ወፍግ ባረከነ ለደቂቅ ከ ቦስተዛቲ ምስዋ እስመለ መምህር ቡራኬ ስሩ ወበዛት ይለት ከሆነ ጉባኤ ሰለስቱ ሚት አሰርቱ ወሰመንቱ ቅዱሳን ጳጳሳት እርቷን ሃይማኖት በሀገር ኒቅያ በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ኅዳር ዘጠኝ ቀን ጽፈናል። ጸሎታቸው በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለክሙ ጳጳሳት አይማድ ሰለስቱ ሚት አሰርቱ ወሰመንቱ በፍቅድ